በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልታል። ሳድስ። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ። ክብራትና ክብራን የሳድስ ቤተሰቦቼ እንደምን አላችሁ? እንደምን ስቆያችሁልን? ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው። እንግዲህ እንደተለመደው ይህንን ዘመን የምንዋጅባቸውን በጣም ጠንካራ ጠንካራ ሀሳቦችን በዚህ ፕሮግራሜ ላይ ይዤላችኋለሁ። ውድ ቤተሰቦቼ ዛሬ ባለን መረጃዎች ላይ በጣም መሰረታዊ ነገሮች እናያለን። አንደኛ የፕሬዚዳንት ባይደን ከካንሰር ጋር ተያይዞ የተሰማባቸው ዜና አለ። ይሄ ጉዳይ ለምንድ ነው በዓለም ላይ ድንጋጤ የፈጠረው የሚለውን ነገር በዚህ ፕሮግራሜ ላይ ያሳያችኋለሁ። የኢትዮጵያ ብሔራዊ ባንክ ቁርጡን ነግሮናል። እንግዲህ ቅጩን ነው የተነገረው። ስለዚህ ምንድን ነው ይሄ ጉዳይ ማለትም ቀጥሎ ባለው በኢትዮጵያውያን የህይወት የኑሮ አንድምታ ላይ ይዞ የሚፈጥረው ነገር ምንድን ነው? በግልጽ እናያለን። በጣም ብዙ ሰው በነገራችን ላይ በዚች ሀገር ውስጥ ኢትዮጵያ ውስጥ ብዙ ሰው ተቸግረዋል። ገንዘብ ጠፍቷል። በጣም በከፍተኛ ደረጃ የገንዘብ እጥረት በየቦታው ነው ያለው። ከምንም በላይ ደግሞ የኑሮ ኢንፍሌሽኑ ደግሞ ከፍ ብሏል። ሰው ለአንድ እቃ መግዛት የሚችልበትን ገንዘብ አቅም በእጁ ላይ ስለሌለው ኑሮ በጣም በጣም በከፍተኛ ሁኔታ ደግሞ እያሻቀበ ኢንፍሌሽኑ በጣም ከፍ እያለ በመሄዱ የተነሳ ሰው ለመኖር በእጅጉ ዋጋ እየከፈለ ያለበት ጊዜ ነው ያለ ነው። የቤት ኪራይ መክፈል አቅቶታል። ኑሮ እቃ ሄዶ ወጥቶ ገንዘብ አውጥቶ መክፈል መግዛት ያቃተው ጊዜ ላይ ነው ያለ ነው። ሶ እነዚህ ሁሉ ነገሮች ባሉበት፣ እንግዲህ ያው በግልጽ ለመናገር ወይም ደግሞ መጠነኛ ጥቁማ ለመስጠት እንግዲህ ፖለቲከኞች ይህን ጉዳይ ይረዱታል ብዬ አልገምትም። ምክንያቱም አብዛኛው ፖለቲከኛና ባለስልጣን እቤቱ ነው ሽንኩርት ተገዝቶም ይመጣለት በመኪና ተጭኖለት ነው በእርግጠኝነት ዘይቱም ሌላውም ነገር ቤቱም ይመጣለት። ስለዚህ ገበያ ሄዶ ሽንኩርት አይገዛም። ለምሳሌ አንድ ሚኒስተር ወጥቶ ገበያ ሽንኩርት አይገዛም፣ በርበሬ አይገዛም፣ አያስፈጭም። ወይም ደግሞ ጤፍ እንደ ማንኛውም ማህበረሰብ ወጥቶ ያን ሊያደርግ አይችልም። ግልጽ ነው። ስለዚህ የሚያደርገው ይልካል፣ ሊገዛል፣ ይመጣለታል። ስለዚህ ሽንኩርት ስንትገባ ወጣ። አንደኛ መጥረቱም አይኖርም በቤት ውስጥ ማለት ነው። በግልጽ ነው ይሄ ምን ነጋገር። ምክንያቱም እንደዚህ አይነት ነገር እንዳለ እኔ መረጃው ስላለኝ ነው። ለዚ ከክፍላት ሀገራት በጣም በብዛት ተጭኖላቸው ይመጣል። ፊልድ የሚወጡ የመንግስት መስራቤት ቤት መኪናዎች ከክፍላ ሀገር ጭነውላቸው ያመጣሉ። ስለዚህ ምንም አይነት ሴንስ አያደረጉትም። አሁን ያለውን የሽንኩርት መወደድ፣ የዘይት መወደድ፣ ሌሎችም ነገሮች ባለስልጣናቱ ምንም የሚመለከታቸው ነገር አይደለም ያለው ዋጋ እየከፈለ ያለው ማህበረሰቡ ነው። ገቢ እጥረት አለ። ምክንያቱም ይሄ ጂዲፒ እንደሚታወቀው ይሄ ዶሜስቲክ የፕሮዳክት አቅም እና ሽያጭ ንግድ አቅሙ በከፍተኛ ሁኔታ የተዳከመበት ጊዜ ላይ እንዳለን እናቃለን። የሀገር ውስጥ ሽያጭ መጠን፣ የገንዘብ ዝውውር ከፍተኛ ደረጃ ተጎድተዋል። ይሄ ባለበት ደረጃ ላይ እንግዲህ ደግሞ አዲስ ዜና ከኢትዮጵያ ብሔራዊ ባንክ ቁርጡን የነገረን ዜና ተሰምቷል። እሱ ምንድን ነው የሚለውን በዚህ ፕሮግራሜ ላይ በደንብ አሳያችኋለሁ። ከዛ ውጭ እንግዲህ 27 አሜሪካውያንን የገደለ ቶርኔዶ ቁጣ ተሰምቷል። ለአሜሪካ ውስጥ ላላችሁ ውድ ቤተሰቦቻችን ብቸኛ ልናስተላልፍ የምንፈልገው መልእክት ቢኖር ጸልዩ ነው። መጸለይ በጣም በጣም መልካም ነው። ውድ ቤተሰቦቼ በዚህ ሳምንት ሌላ በጣም ተጨማሪ አደገኛ ቁጣ እየመጣ ያለ ነገር ስላለ ይህም በተመለከተም ወንድ ቤተሰቦቻችን አሜሪካ ውስጥ ያላችሁ ቤተሰቦቻችንም ጭምር እንደገና በኢትዮጵያ ውስጥ በተቀረው ዓለም ላይም ላለ ሁሉ በጠቅላላ የዘመን ፍጻሜ ማስጠንቀቂያ ዜናዎች ናቸው። ባለንበት ጊዜ ዘመኑ ልንዋጅ የሚገባንን መንፈሳዊ ጥበብ ሊሰጠን የሚችል ፕሮግራም ነው። ይህንን መረጃ ማካፈል እፈልጋለሁ። ኢራን መርዶዋን አርድታለች፣ ትራምፕም ቀይ መስመር ብለዋል። ይሄስ ጉዳይ ምንድን ነው የሚለውንም ጭምር እናያለን። ፕሬዚዳንት ባይደን የካንሰር ዜና ተሰምቶባቸዋል። እነዚህ ነገሮች በዚህ ፕሮግራሜ ላይ በደንብ አድርጌ አሳያቸዋለሁ። ከፀሐያችንም የተሰሙ ዜናዎች አሉ። የፀሐያችን ሰሞኑን ያሰማችው ዜና ምንድን ነው የሚለውንም በዚህ ፕሮግራሜ ላይ በደንብ አሳያቸዋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። አሁንም አብራችን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቻችን መረጃችን ይቀጥል። እንግዲህ የአሜሪካ ቶርኔዶ ዜና ከፍ ብሎ የተሰማ ያለበት ጊዜ ላይ ነው ያለ። ነው ይሄን በተመለከተ በግልጽ ማወቅ የሚያስፈልገው ነገር አለ። ደግሞም መረጃዎቹን ልትከታተሉት ይገባል፣ ውድ ቤተሰቦቼ። እንደሚታወቀው በሰሞኑን ብቻ ማለት ነው 27 ሰዎችን የገደለ ቶርኔዶ እንደገናም ደግሞ የስቶርም አቅም ከፍተኛ የሆነ ስቶርም ተነስቷል። በአሜሪካ ውስጥ እንደሚታወቀው በጣም አብዛኛው መልቲፕል ስቴትስ በሚባል ደረጃ በጣም ብዙ የአሜሪካ ግዛቶች ላይ ብዙ ጉዳት አምጥቷል ማለት ነው። እንደውም አንድ ከአደጋው የተረፈ ሰው ሲናገር አይ ዶ ሃው አይ ሜዲት እንዴት ወኜ ከሞት እንዳመለጥኩ አላውቅም፣ በማለት የኬኔቲከት ነዋሪ የሆነ ሰው የነበረውን ነገር ሲገልጸው በጣም ትንሽ ከፍ ያለ ሐዘን እና በጣም ውድመት እንደነበረው በግልጽ አሳይተዋል። እንግዲህ እነዚህ ቶርኔዶ በጣም ሲቪር የተባለ በጣም አደገኛ የተባለ ነው። በዘመን ፍጻሜ ላይ ከሚሰሙ አደገኛ አደገኛ ዜናዎች መካከል አንዱ የቶርኔዶ ምት በየቦታው መሆኑ ይታወቃሉ። ድ ቤተሰቦቼ አሁን ባለበት በአሜሪካ ውስጥ በኬኔቲኬት፣ ምናልባት ኬኔቲኪ በሚባለው በሚዙሪ በቨርጂኒያ ብዙ ሪፖርቶች እንደተሰሙ ሞትም እንደተሰማ ማለት ነው ዛሬ ሰኞ ሜይ 19 እንደገና ትላንት ሰኞ ኦልሞስት ዛሬ ሰኞና በሁለቱም በአሜሪካም በኢትዮጵያም ሰኞ መሸጋገሪያ ቀን ነው። ስለዚህ በዚህ ውስጥ የተሰማው ደግሞ በኬንተኪ ውስጥ ማለት ነው 19 ሰዎች በዚሁ ዕለት ሰኞ እንደሞቱ መረጃዎቹ ወጥተው ተያይተዋል ማለት ነው። የዴዝ ቶል የሚሞት ቁጥር አናውንስ መጥቶ ከጊዜ ወደ ጊዜ እየጨመረ ሊመጣ እንደሚችል የተነገረ ይገኛል። የሀገሪቱ ብሔራዊ የባህርና የአትሞስፌር አድሚኒስትሬሽን የሚባለው ኦሽኒክን አትሞስፌሪክ አድሚኒስትሬሽን የሚባለው ተቋም አደገኛ መረጃዎችን ጨምሮ ለቋል ማለት ነው። ይህም በተመለከተ የፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ የተባለውን ተቋም የሃሪኬኑ ሲዝን እንግዲህ ሲዘኑ ላይ ነው ሊሆን የሚችለው ያለው በተለይ ከጁን አንድ ቀደም ብሎ ሊጀምር እንደሚችል ከፍተኛ የሆነ ማስጠንቀቂያ ነግሯል። ይህም በተመለከተ አብዛኛዎቹ እነዚህ ውድመቶች የተሰማባቸው ቦታዎች ላይ አሁንም በቀጣይ ሲቪር የተባለ ስቶርምና እንዲሁም ቶርኔዶ እንደሚጠበቅ ማስጠንቀቂያ ወጥቷል። ይህም በተመለከተ እንግዲህ ሲነገር በዲኬድ ወይም ደግሞ በዚህ በነዚህ ምዕተ ዓመታት ታይተው የማይታወቅ አይነት ውድመቶች ከፊት ለፊት ሊመጡ ይችላሉ። ስለዚህ ይህም በተመለከተ መጸለይ መጸለይ ጥሩ ነው። ውድ ቤተሰቦቼ፣ በተለይ የሳድስ ቤተሰቦች በአሜሪካ ውስጥ የምትኖሩ በተለያየ ቦታዎች ላይም ጭምር የምትኖሩ እንደዚህ አይነት ዜና ሲሰማ እግዚአብሔር እየተናገረ ያለውን በዘመኑ ፍጻሜ ላይ እንደምታውቁ ቶርኔዶ መሰል ጉዳዮች በእጅጉ የጨመሩበት ምክንያታቸውንም ጭምር እንድታሰላስሉ ያደርጋል። በዘመኑ ፍጻሜ ላይ እንደ ቶርኔዶ ያሉ የባህርና የተፈጥሮ አደጋዎች በጠቅላላ ከፍ ያለ መምጣታቸው ታላቁ ምስጢር በሰው ልጅ አጠቃላይ ተፈጥሮ እንዲጠብቅ የሚገባበትን መጠን ያክል መጠበቅ ባለመቻሉ እየ በከባቢ አየር ሙቀት መጨመርና መሰል ጉዳዮች ላይ እየበረቱ የመጡ ነገሮች ዋጋ የሰውን ልጅ እያስከፍሉ ለመሆናቸው አንደኛው ማሳያው ቶርኔዶና ተመሳሳይ ጥቃቶች ናቸው። እነዚህ ነገሮች ለምንድን ነው በዚህኛው በእነዚህ በ21ኛው ምትክፍለ ዘመን እየጨመረ የመጡት? ሄዳችሁ ብታጠኑ በአንደኛው ሁለተኛ ዓለም ጦርነት ከዛም ቀድሞ በ16፣ 17፣ 18፣ 19ኛው ምትክፍለ ዘመን ነበሩ፣ ነገር ግን አሁን በ20 እና በ21ኛው ምትክፍለ ዘመን ቁጥራቸው በእጅጉ እየጨመረ መምጣቱ መረጃዎች ያሳያሉ። ለዚህ ምክንያቱ ምንድነው ሲባል እንግዲህ ያው የሰው ልጅ ተፈጥሮ መጠበቅ አልቻለም። እሱ ብቻ አይደለም፣ የእግዚአብሔርን ቃል የሰው ልጅ መጠበቅ አቅቶታል ይሮ በእግዚአብሔር ቃል ላይ የተመሰረተ ኑሮ የሰው ልጅ የለውም። በጭካኔና በራሱ እውቀት በራሱ ማስተዋል ላይ በመደገፉ የተነሳ የሰው ልጅ ተፈጥሮ አልገዛ ብላ እያመጣች ባለችው ውድመት ላይ በየቀኑ እንደዚህ አይነት ዜና እየጨመረ ሲመጣ ስትስሙ ልባችሁን ለእግዚአብሔር ማስገዛትን እንድታነቁ መጠየቅና መጠቆም ወዳለው እንግዲህ ኖአ የሚባለው ወይም የአሜሪካ ብሔራዊ ኦሽኒክና አትሞስፌሪክ አድሚኒስትሬሽን የሚባሉት ተቋም ቀጣይ ሞር ስቶርምስ ቱትካም በሚል በግልጽ አስቀምጠዋል። በዚህ የኤቢሲ ኒውስ ዜና ላይ በግልጽ እንደሚያሳያችው ሞር ስቶርምስ ቴክ ኤም አት ሴንትራል ዩኤስ ብዙ የሚመጡ ቶርኔዶ ዲቫስቴሽኖች አሉ። ብዙ ውድመቶች ተከትለው ሊመጡ እንደሚችሉ ዜናዎች እያሳዩ ይገኛሉ ማለት ነው። ሞር ሲቪር ስቶርምስ ወር ኤክስፔክትድ ቱ ሮል አክሮስ ሴንትራል ዚስ ዊክ ፎሎዊንግ ዘ ወዘር ሪሌትድ ዴዝዝ ሞር ዛን ቱ ዶዝን ፔፕል ኤንድ ዲቫስቴቲንግ ከንተኪ ቶርናዶ በሚል አሁንም ብዙ እየተጠበቀ ያለ እንደሆነና በቀጣዩ ሳምንትም ተመሳሳይ ነገሮች፣ ውድመቶች፣ ሞቶች ሊኖሩ ስለሚችሉ መጠንቀቅ፣ መጸለይ መልካም ነው። ድቤተሰቦች በመጸለይ በጸሎት ብዙ ነገር መቀየር ይቻላል። ስለዚህ ይሄንን አሜሪካ ውስጥ ላላችሁ ወንድም ቤተሰቦቻችን ይሄ መረጃ ማካፈል ፈልጌ ነው። ወደ ቀጣዩ መረጃ ልለፍላችሁ። ጆ ባይደን እንደሚታወቀው በካንሰር ዜና ተሰምቶባቸዋል። ምንድነው ጉዳዩ የሚለውን መጥቻለሁ፣ አሳያችሁ እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ዜናዎች እንደሚያሳዩት ጆ ባይደን አግረሲቭ ፎርም ነው የተባለው በጣም አግረሲቭ የሆነ ወይም ደግሞ በፍጥነት ነገሮችን የቀያየረ ጠንከር ያለ የካንሰር ዜና ተሰምቶባቸዋል ማለት ነው። ይሄ ትንሽ በእድሜ ለገፉት ለጆ ባይደን እጅግ በጣም አስደንጋጭ ዜና ነው የሚሆነው። ይህም በተመለከተ እንግዲህ በከፍተኛ ደረጃ የሚነገሩ መረጃዎች ትንሽ ድንጋጤ መፍጠራቸውንም ጭምር ዚህ ላይ ተካቷል እንደተነገረው ከሆነ ፕሬዚዳንት የቀድሞ ፕሬዚዳንት ጆ ባይደን አግረሲቭ ፎርም ፕሮስቴት ካንሰር በሚል የተጠቀሰው በዘለይ የፕሮስቴት ካንሰር በብዙ ዓለም ላይ እያጠቃ ያለበትን ሪፖርት በየጊዜው የተሰማ ላለው ነገር አስደንጋጭ መረጃ ሆኖ ጨምሮ ተሰምቷል ማለት ነው። እንደተነገረውም ላስት ዊክ ፕሬዚደንት ጆ ባይደን ዋስ ሲን ፎር አ ኒው ፋይንዲንግ ኦፍ አ ፕሮስቴት ኖዱል ኖዱል አፍተር ኤክስፔሪንሲንግ ኢንክሬዝ ዩሬነሪ ሲምፕተምስ በባለፈው ሳምንት ነው እንግዲህ ብዙ ከሽንት ጋር የተያያዘ ምልክቶች ከታዩ በኋላ ወደ ምርመራ እንዲገቡ የተደረጉት። ከዛም በኋላ እንግዲህ የ82 ዓመቱ እድሜ ባለጠጋ ናቸው። ያው ይሄ በሽታ እንግዲህ አግሬሲቭ ፎርም ላይ ነው ያለው የሚለው ምናልባትም ይሄ ቦታ ሆርሞን ሴንሲቲቭ በመሆኑ የተነሳ እጅጉን በጣም አደገኛና አፋጣኝ የሆነ ምርመራና ውጤት ወይም ደግሞ ሕክምና ካልተገኘ በሰውየው እድሜ ላይ ከመግፋት ጋርም ተያይዞ በክፉ ጉዳት ላይ ያመጣባቸው እንደሚችል የተነገረ ይገኛል። እንደተነገረውም ካንሰር ተችዝ አዝ ኦል በሚል ፕሬዚዳንት ባይደን ሁላችንንም ካንሰር አግኝቶናል የሚል በባለፈው ሰኞ ፖስት ካደረጉ በኋላ አነጋጋሪ ነገር እየተሰማ ይገኛል። ዛሬ ሰኞ ዕለት ይሄን ነገር ለጥፈውታል። እንግዲህ ይሄን በተመለከተ ፕሮስቴት ካንሰር በጣም ቬሪ ኮመን እየሆነ መጥቷል። ምንድን ነው ታዲያ አስደንጋጭነቱ የዜናው ቢባል፣ አብዛኛው በዓለም ላይ ፕሮስቴት ካንሰር ብዙ ጊዜ ከወንድ ልጅ የመራቢያ አካል ጋር ተያይዞ የሚከሰት ካንሰር ነው። ይሄን በተመለከተ ደግሞ ዩሮሎጂስቶች እንደገና ደግሞ ሮቦቲክ ሰርጅኖች በዚህ በተመለከተ ያላቸው መረጃ ጠንቅቀው ሲያቀርቡ as we get older, ሞስት ሜን አር ጎይንግ ቱ ሀቭ ሊትል ካንሰር ሴልስ ኢን ተም እድሜ እየገፋ በመጣ ቁጥር በወንዶች ላይ እየተስተዋለ ቁጥሩ እየጨመረ ለመምጣቱ የሚያሳይ ነገር መሆኑን ጭምርና በዚህ የመራቢያ ክፍል አካባቢ ላይ ይሄ ነገር ጎልቶ ሊታይ የሚችልበት ነገር ያስደነግጣል። ያው አብዛኛው ዕድሜ የገፉ ሰዎች ላይ በአንድ ጊዜ እንደዚህ ደግሞ እንደ ጆ ባይደን አግረሲቭ ሆኖ ሊከሰት የሚችልበት ደረጃ መኖሩ ሊችል የሚችልበትን አቅም ያሳየበት ነው፣ በሚል ትንሽ ድንጋጤ ፈጥሯል። ያው ሰውየው እድሜያቸው ገፍቷል። ከዚህ በኋላ ያላቸውን እድሜ ሊጠቀሙ ይችላሉ። ነገር ግን ምንድነው በአንድ ጊዜ አግረሲቭ ሆኖ በአንድ ጊዜ በፍጥነት ምልክት ማሳየቱ ሌላ ለዚህ ለፕሮስቴት ካንሰር ሌላ አመላካችሁ ወይም ደግሞ እጅግ በጣም መጠናት ያለበት ነገር ሊኖር እንደሚችል የሚያሳይ መሆኑን ለመጠቆም ያስፈልጋል። ወደ ሶስተኛው መረጃ ልለፍላችሁ። ከሰሞኑ ውድ ቤተሰቦቼ ፀሐያችን በጣም አስደንጋጭ ዜና ሰምታለች። ይሄ በዘመን ፍጻሜ ውስጥ ብዙ ስንሰማቸው ከሚያስደነግጡ ነገሮች መካከል አንደኛው የተፈጥሮ አደጋዎች ናቸው። ፀሐያችን በጣም አግሬሲቭ በጣም ቁጡ የሆነ ፍሌር ለቃለች። ይሄ እንግዲህ ሲባልም በ2025 እንደገናም ደግሞ በነዚህ 10 ዓመታት እጅግ በጣም ከፍተኛ የተባለ ኤም እና ኤክስ ክላስ የተባሉ የሶላር የፀሐይ ወላፈን ወደ ምድር አቅጣጫ ላይ በከፍተኛ ደረጃ ላይ ለቃለች። በዚህም የተነሳ ሬዲዮ ብላክ አውት በዓለም ላይ ተከስተዋል። ያ ማለት እንግዲህ በሶላር በህዋችን ላይ የተሰቀሉ አንቴናዎች፣ ከሬዲዮ መገናኛ ጋር የተያዙ ኢኩፕመንቶች ላይ በተለይ በአውሮፓ አካባቢ ላይ ጉዳት ሊያስከትል እንደሚችል እየተነገረ ይገኛል ማለት ነው። ይህም በተመለከተ በሰን ስፖት ወይም ደግሞ በፀሐያችን አንድ ክፍል ላይ ባለ ስፍራ ያውም ኤ ኤ አር 4086 የተባለ ኤ አር 4086 በተባለ ቦታ ላይ እንግዲህ ኤክስ ክላስ ዋን የሚባል በጣም ደረጃውን የጠበቀ ትልቅ የሚባል ደረጃ የሚሆን የፀሐይ ወላፈንና ሞገድ ተለቋል ማለት ነው። እና ይሄን በተመለከተ እንግዲህ ፍሌሩ ወይም ደግሞ የእሳቱ ነበልባል በከፍተኛ ደረጃ ልቀቱ ከፍ ብሏል ማለት ነው። ስለዚህ አሁን ባለበት ሁኔታ ላይ ወደ ተለያዩ በተለይ አንቴናዎችና እነዚህ ትላልቅ የሆኑ ሳተላይቶች በተሰቀሉበት ቦታ አካባቢ ላይ ይሄ ሶላር ፍሌር ጉዳት ሊያመጣ እንደሚችልና ሬዲዮ ብላክአውት ሊፈጥር እንደሚችል ወይም ደግሞ ብዙ የሬዲዮ ግንኙቶችን ሊያቋርጥ እንደሚችል እየተነገረ ይገኛል። በዚህም የተነሳ እንግዲህ በተለይ ሰሜንና የደቡብ አሜሪካ ክፍሎችን፣ አውሮፓ፣ አፍሪካ ውስጥ በመካከለኛው ምስራቅና በደቡብ እስያ አካባቢ ባሉ ክፍሎች ላይ ጉዳት ሊያመጣ እንደሚችል እየተጠበቀ ይገኛል። እነዚህ ሶላር ፍሌሮች እንደሚታወቀው ሰድን ናቸው እንደገናም ደግሞ ኢንቴንስ ናቸው ተብሎ በጣም ጠንካራ የሆነ ልቀት ነው የለቀቀው ፀሐያችን ማለት ነው። ይህም በተመለከተ ኤሌክትሮማግኔቲክ ራዲየሽኑ የተለቀቀው የኤሌክትሮማግኔቲክ ጨረሩ በተለይ የተለቀቀበትን ቦታ ስናይ በፀሐይ ሰርፈስ ላይ በወለል ላይ ብዙ ጊዜ ካልተዘወተሩ ቦታዎች እንደተለቀቀ እና ይህም ደግሞ እንግዳ ነገር ለሳይንቲስቶች እንዳሳየ በተለይ ኖአ የተባለው የአሜሪካ ተቋም ይህም በተመለከተ ስፔስ ዌዘር ፕሬዲክሽን በሚል የተቀመጠው ነገር ተመልክቶ በግልጽ እንመለከታለን፣ እናያለን። በዚህ ፕሬዲክሽን ላይ ምናልባትም ብዙ ጊዜ በጣም ከሚታወቁቱ የፀሐይ አሩሮች ወይም ደግሞ የፀሐይ እሳቶች ወላፈኖች ማለት ነው። ቡልቅ ብለው የሚለቀቁ የእሳት ወላፈኖች መካከል ይሄኛው ዘጠኝ እጥፍ ከባድ ሊሆን እንደሚችል እየተነገረ ይገኛል። በዚህም የተነሳ ያው ሊያደርግ የሚችለው እቃዎችን በተለይ ከላይ በአንቴናዎች በተሰቀሉበት ክፍል አካባቢ ላይ ያለ ቦታ ላይ ታይቶ የማይታው ጉዳት ሊያመጣ እንደሚችል የተነገረ ይገኛል። ዜናዎቹም ሲናገሩ ኤሚኒስትሪ 100 ር ሶላር ሳይክል በሚል ነው። በአንድ መቶ አመታት ውስጥ ሊከሰቱ ከሚችሉ ክስተቶች መካከል እንደ አንዱ ሆኖ ሊታይ እንደሚችል መረጃዎቹ ያሳያሉ ማለት ነው። ወደ ሌላኛው መረጃ ያደለፍላችሁ ውድ ቤተሰቦች፣ ለዘመን ፍጻሜ ማንቂያ የሚሆኑ መረጃዎች የምንሰማበት ነው። እንግዲህ ሰሞኑን የኢራን መሪዎች በጣም በጣም ቁጣ የተሞላበት ንግግር ለትራምፕ ቡድን ለቀዋል። የትራምፕ ቡድን በመካከለኛው ምስራቅ ላይ በሚድል ኢስት ቱር አድርገዋል። እንደሚታወቀው በመካከለኛው ምስራቅ ላይ ያደረገው ይሄ ጉብኝት እንግዲህ አንድ ከአንድ ትሪሊየን ከአንድ ትሪሊየን በላይ ዶላር አሜሪካ የንግድ ልውውጥ አድርጋ የተመለሰችበት ነው። ይህም በተመለከተ ደግሞ ትራምፕ ያደረጉት ይሄ ጉዞ ኢራንን በእጅጉ አበሳይቷታል። ምክንያቱም ትራምፕ አድርገው የነበረው ጉዞ በመካከለኛው ምስራቅ ላይ የዚችው የኢራን ባላንጣ ከሆኑ አገራት ጋር ተያይዞ የደረገ ነው። ልክ የሆነ ለማስቀናትና ለማበሳጨት ሆን ተብሎ የደረገ የሚመስል በመሆኑ የተነሳ በእጅጉ በሁለቱ በትራምፕ መንግስትና በኢራን መንግስት መካከል ሊደረግ የነበረውን ከዩራኒየም ማብላላት ጋር ተያይዞ አሜሪካ ዲል ልታደረግ የነበረውን ነገር፣ ልትስማማ የነበረውን ነገር እንዳበላሸ እየተነገረ ይገኛል። ይህም በተመለከተ እንግዲህ ዜናዎቹ የሚያሳዩት የኢራን በግልጽ ያሳየችው መሪዎቿን ማለት ነው። ይሄ ዲስግሬስፉል የሆነ ሪማርክ ትራምፕ ክብር የማይሰጥ ለኢራን ክብር የሚያሳጣ ንግግር አቅርበዋል በሚል በግልጽ እየተነገረ ይገኛል። ይህም ነገር ደግሞ የኢራን መሪዎችን ከማበሳጨቱም በላይ በግልጽ የተናገሩት ነገር ቢኖር ኡራኒየሙን ለማብላላት ኢራን የምትሄድበትን መንገድ በፍጹም ልታቆም ማንም ሊከለክላት እንደማይችል በግልጽ የሚያሳይ ነው። ይህም ነገር ደግሞ እንግዲህ ኡራንየም ማብላላትን ተመልክቶ ኢራን እንድታቆም ለማድረግ የትራምፕ መንግስት መቶ በመቶ ኮሚትመንቱን እኛ እንወስዳለን በሚል ተናግረዋል። ያ ብቻ አይደለም። የዊትኮፍ የትራምፕ ኢንቮይ ናቸው ሲናገሩ ኢራን ቀይ መስመሩን በሚል ጠቅሰዋል። እንግዲህ ቀይ መስመር ከኡራኒየም ሪችመንት ጋር ተያይዞ አሜሪካ በተደጋጋሚ የምታቀርበው ቀይ መስመር አለ። ያ ቀይ መስመር ከተጣሰ በሚል በነዚህ ሀገራት መካከል ጠብ ሊፈጠር እንደሚችል የሚያሳየውን የሬድ ላይን ንግግራቸውን አቅርበዋል። ይሄ ከባድ ንግግር ነው። ዊ ሃቭ ዋን ቨሪ ቨሪ ክሊር ሬድ ላይን ኤንድ ዳት ኢዝ ኢንሪችመንት። አንድ ግልጽ የሆነ ቀይ መስመር አለን፣ ያውም ኡራኒየም ኢንሪችመንት ነው። ኡራኒየምን ኢንሪች ማድረግ ማብላላት አትችልም በሚል ያስቀመጥነው ቀይ መስመር ኢራን ልታልፍ አይገባም። ያ ማለት እንግዲህ ቀጥሮ የቀይ መስመር ችግር አብሮ ተከታትሎ ሊከሰት እንደሚችል ንግግራቸው ያሳያል። የትራምፕ አድሚኒስትሬሽን ለዚህ አንድ መቶ ፐርሰንት ኮሚትመንት አለ ኮሚትርነን ብለዋል። ይሄም ኮሚትመንታቸው ምድር ቱ ኢንሹሪንግ ኢራን ከናት ኢንሪች ኡራኒየም ኢራን ኡራኒየምን ልታብላላ እንደማትችል መቶ ፐርሰንት ቃል እንገባለን የሚል ንግግራቸውን አቅርበዋል። የኢራን መንግስት ደግሞ ማንም ሊያግደን አይችልም የሚለውን ሀሳብ ሰንዝሮታል። እንግዲህ ይሄ ነገር በነዚህ ሀገራትና ሁኔታዎች መካከል መጥፎ ነገር ይዞ ሊመጣ እንደሚችል በደንብ እንረዳለን። ኢራንስ ፖለቲካል ሚሊተሪ ሊደርስ ዶናልድ ትራምፕ ዩናይትድ ስቴትስ ፕሬዚደንት ሻርፕንድ ሂዝ ሬቶሪክ ዱሪንግ ሂዝ ፈርስት ሜጀር ቱር of the Middle East በሚል ዜናዎች ተነግረዋል። በመካከለኛው ምስራቅ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያደረጉት ጉዞን በተመለከተ ሪቶሪኩን ለመቀየር የደረገው አካሄድ በአሊ ኮሚኒ መንግስት ላይ በጣም ቁጣ መጨመሩና ያም ደግሞ በተለይ ትራምፕ ያደረጉት ኮመንት ለአያቶላው መንግስት ንቀት እንደሆነ የሚያጠይቅ ነገር እንዳለበት በግልጽ እንረዳለን ማለት ነው። እነዚህና መሰል ጉዳዮችን ስናጠና አለማችን ያለችበትን በጣም አደገኛ ሌቭል ወይም ደረጃ እንድናጠናው እንድንመረምረው እንደሚያደርገን ልንረዳ ይገባናል ማለት ነው። እንግዲህ ወደ መጨረሻው መረጃ እናልፋለን። የሀገራችን የፎሪን ባንክን በተመለከተ የውጭ ባንኮችን ወደ ሀገር ውስጥ የመጋበዝ ጉዳይን በተመለከተ ለረጅም ጊዜ ጊዜው መቼ ነው መቼ ሊሆን ይችላል የሚል አጠራጣሪ ነገሮች ይነገራሉ። አሁን ባለበት መልኩ የሀገራችን የብሔራዊ ባንክ ማለት ነው ብሔራዊ ባንክ ኦፍ ኢትዮጵያ ገቨርነሩ ማሞ ምህረቱ በግልጽ አሳውቀዋል። እነዚህ ባንኮች የውጭ ሀገር ባንኮች 2025 ዓመተ ምህረት ሳይጠናቀቅ በፊት ሊገቡ እንደሚችሉ በግልጽ መርዶን ስሙት በሚል ተነግሮናል። ይህም በተመለከተ እንግዲህ የኢትዮጵያ ፋይናንስ ፎረም የተባለ ዝግጅት ላይ በዚህ ሳምንት ማዕከሉ አሁን በተናገሩት መሰረት ገቨርነር ሃይላይትን ገቨርንመንትስ ዲሲዥን ቱ ኦፕን አፕ ፋይናንስ ሴክተር ፎሪን ባንክስ አዞ ፖሊሲ ሺፍት በሚል የሪፖርተር ጋዜጣ በግልጽ አስቀምጦታል። ይሄ የፖሊሲ ወይም የፖሊሲ ለውጥ ማድረጋችንን ተከትሎ የውጭ ሀገር ባንኮች ወደ ሀገር ውስጥ መግባታቸው የማይቀር መሆኑን በተመለከተ አናውንስ አርገውታል። ያም በተመለከተ እንግዲህ በተቀመጠው ነገር ሲገባ ኢንትራንስ ሊገቡው የሚችሉበትንም የጊዜ ገደብ በዚህ ውስጥ አሳውቀውታል። ይህንን ደግሞ እንግዲህ እንደሚታወቀው ለረጅም ጊዜ በዚህ የውጭ ሀገር ባንኮች የሚገቡ ከሆነ የሀገር ባንክ አቅም ሊያጡ የሚችሉበት ነገር ሊፈጠር እንደሚችል ለረጅም ጊዜ የተነገረ እንዳለ ይታወቃል። ይህም በተመለከተ ደግሞ ባንኮች ተዋህደው ወጥ የሆነ ነገር ሊኖራቸው እንደሚገባ እየተነገረ እንደነበረ ይታወቃል። ይሄ ዝግጅት ተደርጓል ወይ እንደገናም ደግሞ ምናልባትም የአይኤምኤፍን ሪፖርት ለመስማት በሚል እንግዲህ አይኤምኤፍ በከፍተኛ ደረጃ ይህንን ነገር ይፈልገዋል። ስለዚህ ለዛ ሪፖርት በሚል በከፍተኛ ደረጃ መጣደፍ ኖሮ የሀገሪቱን ባንኮች እንዳያንኩታኩት እየተፈራ ይገኛል። ያም ደግሞ ወደ ከፍተኛ ኢንፍሌሽንና መሰል ችግሮች ሊዳርግ እንደሚችል በግልጽ ይነገራል።

ሲስተም ዲው ቱ ኤኒመረስ ቻሌንጅ በሚል በብዙ ፈተናዎች ውስጥ በመታነቁ የተነሳ አሮጌውን ሲስተም እየተከተለ ነው ያለው በሚል ተናግረውታል። ይሄን በተመለከተ እንግዲህ ገቨርንመንት ላይ ኢኮኖሚክ ፖሊሲዎች ብዙ ስራ ሰርተዋል። መንግስት መራሽ ኢኮኖሚ ፖሊሲዎች ናቸው እየሰሩ የቆዩት። በዛም የተነሳ ማነቆ ብዙ ነው በሚል ተናግረውታል። ስለዚህ የውጭ ሀገር ባንኮች ከገቡበት ይሄን ተጽዕኖ ከመንግስት ማላቀቅ ይቻላል። በዚህም የተነሳ የውጭ ሀገር ባንኮች ላይ ያደረጉት የሚችሉትን ስራ በተመለከተ ልክ እንደሚደነቅ ነገር ተደርጎ ተቀምጧል። እንግዲህ ይሄ ጉዳይ በብዙ መልኩ እየተተቸ ያለ ነገር ነው ማለት ነው። ዞሮ ዞሮ ግን ያው እንደሚታወቀው የዶላር ምንዛሬ በመጨመሩ ወይም ኢትዮጵያ ብር ከዶላር አንጻር እንዲረክስ በደረገበት ጊዜ ሲነገሩ የነበሩ ትችቶች አሉ እነዚህ ሁሉ ትችቶች የኢትዮጵያን ኢኮኖሚ በጣም በከፍተኛ ሁኔታ ሊጎዳው እንደሚችል የሚነገረው ነገር በይፋ እንግዲህ በዚህ አመት ታይቷል። በዚህም የተነሳ እንግዲህ የኬንያ የጂዲፒዋ ከኢትዮጵያ በልጦ በዚህ አመት 2025 ኢትዮጵያ ያላትን የምስራቅ አፍሪቃ ቦታ ለቃለች። በዚህም የተነሳ ኢትዮጵያ በአፍሪቃ ከነበራትም የእድገት ደረጃ ወይም ጂዲፒ ደረጃ ዝቅ እንድትል አድርጓታል። ኬንያ በምስራቅ አፍሪካ ላይ ግዙፉ ኢኮኖሚ የኬንያ ነው እንዲባል ተችሏል። ይህ ባለበት ደረጃ ተመሳሳይ ነገሮች የሚመጡ ከሆነ የሀገርን አጠቃላይ ኢኮኖሚ ጉዳይን ወዴት ሊጎዳው እንደሚችል እጅግ እጅግ በጣም ጥንቃቄ መጠናት ያለበት ነገር ነው በሚል ኢኮኖሚስቶች ይተቻሉ። መሬት ላይ ሲወርድ ምን ሊሆን እንደሚችል እናያለን። ለዚች ሀገር ግን እግዚአብሔር ይሁናት። ለዚች ሀገር ግን ልዑል እግዚአብሔር ብቻ ይሁናት በጣም ነው ልንጸልይ የሚገባው። እንግዲህ እግዚአብሔር ካልታደጋት በቀር ያለው ነገር በጣም በጣም የሚያስፈራ ነው። ሰው በኑሮ ውድነት ህይወቱ ተመሰቃቅሏል። መቆም አቅቶታል፣ መስራት አቅቶታል። ይሄ ባለበት ደረጃ አዳዲስ ፖሊሲዎች ሲወጡ የሚታየውን ነገር ማጥናት ተገቢ እንደሆነ መጠቆሙ እንወዳለን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። አብራችሁን ስላላችሁ እግዚአብሔር ያክብርልን። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ